እና የዩቱብ ይከፍላል የምትሉ ሰዎች ዩቱብ ይከፍላል። ስሩ፣ ጠንክራችሁ ስሩ። ከሰራችሁ ዩቱብ ድብና አድርጎ ይከፍላል። የምትሉ ሰዎች የት ናችሁ? የትናችሁ እስኪ ኑ አበረታቱኝ። እኔ አሁን ደከመኝ፣ አሁን ተስፋ ቆረጥኩ። የምሬን ነው የምላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ እና የተከበራችሁ በመላው ዓለም የምትገኙ ውድ ቤተሰቦች ሰላም፣ እንዴት ናችሁ? እኔ አለው አልሐምዱሊላ። ክርስቲያን ወገኖች ሰላም ብያለው። ለቤቴም አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። እንደተለመደው በአዲስ ቪዲዮ ብቅ ብዬላችኋለሁ። እሱ ምንድነው ዛሬ ይላችሁ የመጣውት ዩቲዩብ ይከፍላል፣ ይሂዱ ስሩ፣ በመዳም ኮሽና አትንፈራፈሩ፣ በመዳም ኮሽና ራሳችሁን አታስጨንቁ የሚትሉ እህቶች ማለት ነው። እስኪ ንገሩኝ ምስጢሩን ማለት ነው። ዩቱብ ይከፍላል ብዬ ይኸው ለፋ አሁን ሁለት አመት ሙሉ ማለት ነው አሁን ሁለት አመት እየሆነኝ ነው ማለት ነው ከጀመርኩ ማለት ነው። ግን ይኸው እስከ ዛሬ እንኳን ሊከፍለኝ ከመንደሩ እራሱ አልተቀላቀልኩም። እንዲሁም እንዲእንዲ እንዴት አድርጎ ነው የሚከፍለው እንዴት አድርጎ ነው እስኪ ንገሩኝ እስኪ ምስጢሩ ንገሩ እስኪ ያስረዱኝ አራይኔ ሳስጠለኝ አሁንስ ተስፋ ቆረጥኩላችሁ የምሬን ነው ምላችሁ እንዴ ዳታ እየገዘው ነው የሚጠቀመው እየገዘው ነው እንትን የሚለው በቃ እየገዘው ነው የሚሞላው በቃ ብቻ አንዴ በኮፔ ሲይዘኝ አንዴ በቃ ምን ልበላችሁ ዝም ብሎ ይኸው ሲቀበዣዥር፣ አሁንማ ተስፋ ቁርጬ በቃ ትቼዋለሁ ማለት ነው። ዛሬ የመጣሁት ጓደኞችን በዩቱብ መንደር ላይ በዚህ በሁለት አመት መሀል የተዋወኳቸው ውድ ጓደኞችን የተዋወኳቸው ምርጥዬ ብርቅዬ እህቶቼን ልሰናበታችሁ ነው ማለት ነው። ዛሬ የመጣሁት ለምን ሁለተኛ አልመጣም፣ ሁለተኛ ወደ ዩቱብ መንደር ቢዶም አልሰረም ይዤ ሰርቼም ይዤ ስለማልመጣ ልሰናበታችሁ ነው የመጣሁት እውነት ማለት ነው አውቃለሁ እኔ ተስፋ ባለመቁረጥ የሚያምን ሰው ነኝ ነገር ግን ይሄ ዩቱብ ተስፋ አስቆርጦኛል እንዴ ተስፋ አስቆረጠኝ በምን አስቆረጠኝ ማለት ጥሩ ነው በወር ሁለት መቶ ሰላሳ ብር ይሞላለው ማለት ነው ዳታ ማለት ነው ሁለት መቶ ሰላሳ ብር አስባችሁታል ከደሞዜ እየቀነስኩ ማለት ነው ደሞዜ አንድ ሺ ርያል ነው የሚከፈለኝ ከሱ ሁለት መቶ ሰላሳ እስኪ በየወሩ ቀነሱት እሱን ቀንሽ ይህንን ዶላር እዚቋለው ይህንን ዶላር ይደርሷለው ብዬ በቃ እንደምንም ይከፍላል ብዬ አስቤ በቃ ካፈትኩ ከፊቼ፣ ደግሞ በየወሩ ሁሌ መቶ ሰላሳ፣ ሁሌ መቶ ሰላሳ እየቆረጥኩኝ እየሞላውኝ እስከ ዛሬ ለፋሁ። አሁን ሁለት አመት እስኪ ሁሌ መቶ ሰላሳን በሁለት አመት አባዙት እስኪ፣ ስንት ነው የሚመጣው ብሩ ማለት ነው? እስኪ ያስባችሁታል። እኔ ይከፍለኛል ብዬ ካዝኩት ከደሞሴም ወጣው። ወይ ከዱ ፔም አልሆንኩ። እንግዲህ አለው እስከ ዛሬ ምንም ምንም አይነት ነገር እንትን ሳይለኝ ሳይቀበለኝ ብቻ ነኝ እንጂ እስኪ እንሻለሁ ተቀብሉኝ ደግሞ ተቀብለኝ ብዬ ወደ እናንተ የምስራ ጅዥ የምመጣ ያድርግኝ። እስኪ ተስበት ተስፋ ከጸናው ማለት ነው፣ ተስፋ ሳልቆርጥ ከዘላኩ ነው። ግን አሁን እኔ ዛሬ የመጣሁት ተስፋ ወደ መቁረጥ ስለደረስኩኝ ዛሬ ቻው ብዬ ሊሰናበታቸው ጓደኞችን በዩቱብ መንደር የተዋወቅኳቸውን ጥሩ ጥሩ እህቶችን የምሬ ነው ምላቸው። ብዙ ሰው ታዋውቅ ያለውኝ በዩቱብ መንደር፣ ስደት ላይ ያልተዋወቅኩት በዩቱብ ተዋውቅ ለው። የትም ያልተዋወቅኩትን በዩቱብ ታውቅ አለው ስለዚህ እናንተን ቻው ሳልል ዝም ብዬ ከምጠፋ ከሚዲያ ከምወጣ ብዬ ልሰናበታችሁ መጥቻለሁ ማለት ነው። አሁን ተስፋ ቆርጫለሁ። የሚሬ ነው መላችሁ። በቃ አየሁት ጠበኩት፣ የለም አየሁት ጠበኩት፣ ቀጠሮ ሲደርስ ሞከርኩት፣ የለም በቃ አሁን ተስፋ ቆርጫለሁ ማለት ነው። ጠላቶቼም ደስ ይበላችሁ፣ ወዳጆቼም ደግሞ እንዳይከፋችሁ። አይዟችሁ፣ አብሽሩልኝ ወዳጆቼ እንዳይከፋ ጣፋቹ በእርግጥ ጠላቶች ደስ እንደሚላቸው በፊት ኔ ሲጀምረ ታይ ሚዲያ አቲ ስር ጥሩ አይደለም በዛ የሚመጣው ገንዘብ ሀራም ነው ምናምን እያሉ ብዙ ነገር እያወሩ ነበረ ማለት ነው። ግን በእርግጥ አንዳንድ ጊዜ ጠላቴ ነው ብዬ እንትንም አልልም። ግን አንዳንዶች አሉ እንዲ ጠላት የሚያወሩ በቃ አንቺ ይህን ሰርተሽ ብር ልታገኝ፣ ይህን ሰርተሽ ሰው ልትሆኝ፣ ኧረ ሂልም ነው ሂልም ነው እያሉ የሚያወሩ ነበሩ አንዳንዶ አንዳንዶቹ ደግሞ ሀራም ነው አትስር የሚሉም ነበሩ። እና ሚዲያ ሀራም ነው የምትሉ እህቶች ማለት ነው እኔ ዛሬ ለእናንተ መልስ ልሰጣችሁ የመጣውት ማለት ነው። እስኪ ዛሬ አሁን ሁለት አመት ሆኖኛል እንግዲህ በሚዲያ ቆይታ፣ ሁለት አመት እየሆነኝ ነው። አልሞላኝም፣ ግን እየሆነኝ ነው። ሁለት ሺህ ሀያ ሶስት ነው ከፈትኩት፣ ሀያ አራት አለቃ ሀያ አምስት ገባ። ስለዚህ ሊሆነኝ ትንሽ ነው የቀረው ማለት ነው። ስለዚህ በዚህ በሁለት አመት እየሰራው ነው ግን እየሰራው በኖርኩበት ብዙ አዋቂ የሆኑ ንቃብስቶች ብዙ እውቀት ያላቸው ንቃብስቶች ሀዲስ የሚነግሩ ቁርአን የሚያስቀሩ ምናምን ብዙ ነገር ትምህርት የሚሆን ነገር የሚያስተላልፉ ብዙ ንቃብስቶች አሉ። አንዳንዶቻችሁ ሴት ልጅ ንቃብ ስትሸፈን ንቃብ ማሸፈን አፍን መሸፈን ይመስላችኋል መሰለኝ ብዙ ታወራላችሁ ማለት ነው። ይቅርታ አድርጉልኝ ና የእናንተን ላስከፋ ፈልጌ አይደለም። ሰውን አላስከፋም። ግን ከነገሩ አንጻ ማለት ነው። ግን ደግሞ እኛ ኒቃብ ያለበሰችም ሆነች ያለበሰችም ሆነች ሴት ልጅ ሲጀመር ሚዲያ ላይ ማውጣት ሀራም ነው የምትል እህቶች ማለት ነው። ማለት እንዲሆናችሁ እንኳን ሚዲያ ሀገርና ሳ ሀገር አጅነቢ ቤት ይሰው ቤት ወተን እኛ ከሀገራችን ተሰደነ እንድንሰራ መጀመሪያ መሽ ተፈቀደልን? እሱስ ተፈቅዶልን ነው ወይ የምንሰራው? ተፈቅዶልን ነው ወይ እየሄድንበት ያለ ነው እየመጣን ያለ ነው? ስደት የምን የማናቀው ሰው ቤት ጥሩ ይሁን መጥፎ ይሁን ምን ይገጥመን ይሁን የማናቅበት ሰው ቤት ገብተን የምንሰራስ አውቃን ነው ወይ ተፈቅዶልን ነው ወይ እስኪ እሱን ጥያቄ መልሱልኝ ማለት ነው። ግን እኔ ይህም ሀያ ተፈቀደም አልተፈቀደም አሁን ዛሬ እኔ የመጣሁት ሊሰናበታቸው ነው። ከዩቱብ መንደር እየወጡ ነው። ስለዚህ ቸው ሌላቸውን የመጣሁት ማለት ነው። እስኪ እናንተም እኔ ቸው ሌላችሁ በመጣሁት እናንተም ሀሳብ አስተያየታችሁን ስጡኝ ማለት ነው። ልተወው ልቀጥለው ወይስ ምን ትላላችሁ? እስኪ እናንተ ማለት ነው። እኔ ግን በቃ ተስፋ የምጭ ብሎ አልቋል ማለት ነው። ስለዚህ ውድ እህቶቼ እኔ ተስፋ በቆርጥም፣ ሌሎቻችሁ ግን አዲስ ብዙ አዲስ ጀማሪ ስለምትኖሩ ተስፋ እንዳትቆርጡ። በእርግጥ ያዳክማል፣ ነገር ግን ምንም ቢሆን ምንም ቢያዳክማችሁ ምንም እንቅልፍ ቢያሳጣችሁ ምንም እንቅልፍ ቢታጡ በመዳን ዋይፋይ እስከሆነ ድረስ የምትጠቀሙት ተስፋ እንዳትቆርጡ። እኔ አሁን አብዛኛው ተስፋ እያስቆረጠኝ ያለው ዳታ እየገዛው መጠቀሜ ነው። በጣም ከብሬ ውጭ እያረገኝ ስለሆነ ነው ተስፋ ወደ መቁረጥ የደረስኩት እንጂ በመዳን ዋይፋ ቢሆን ኖሮ እስከ ሶስት አመትም ዝም ብዬ እለፋ ነበረ። ለምን ትርፍ ሰዓታችሁ ላይ ነው የምትሰሩት። እናንተ በምታስተምሩት ነገር አንድ እህት ትማራለች፣ አንድ ወንድም ይማራል። ስለዚህ ተስፋ እንዳትቆርጡ፣ ትንሽም ሆነ ትልቅ በተስፋ ስሩ ማለት ነው፣ ውድ እህቶቼ። ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። በሚቀጥለው እስክምንገናኝ በያላችሁበት ዓለም ክፍል ሁሉ ሰላማችሁ ይብዛ። በዱዓ አትርሱ፣ ዱዓ አድርጉልኝ። ባለው አላህ እንድጠብቀኝ እናንተን በያላችሁበት አላህ እንድጠብቃችሁ ዱዓ አደርግላችኋለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። አብራችሁ የቆየት ሙልሀም ነኝ። ለቤት አዲስ የሆናችሁ ላይክ ሰብስክራይብ በማድረግ እንዳልኳችሁ ቤተሰብ ሁኑ። አመሰግናለሁ። ወኝ